ዛሬ ስለ አንድ ትልቅ ኮኮብ እናነሳለን። በሰይፉ በምላሱ በብዕሩ፣ መጥፎ ነገር ስለተዋጋ የነቢዩን ሱና ሕያው ለማድረግ ሙሉ ሕይወቱን ስለሰጠ ትልቅ ስብእና እናወሳለን። እብኑ ተይሚያ ሁሌም ስሙን ትሰሙታላችሁ። ከቀይ ከግራ ባጨብጫቢና በአውጋዥ መሃል በዑለማዎች መሃል የሐሳብ ልዩነት ተፈጥሮ

ታዋቂ የዒልም አኢማዎች ነበሩ። ዛሃቢ ምን ይላል? አያቱ ዓብድልሐሊም አባቱ ኮከብ ነበር ይላል። ዓብዱሰላም አያቱ ደግሞ ጨረቃ ነበር፣ እብን ቴሚያ የሚባል ፀሐይ መጥቶ ዋጣቸው ይላል። ይህ ትልቅ ሰው ለዚህ ትውልድ እንደ አዲስ ልናስተምረው፣ ትክክለኛ የሕይወት መንገዱ ልንገልጥ ግድ ይለናል ለወጣቱ ትውልድ እንደሱ የለውጥ ቀንዲል እንዲሆኑ ለዲናቸው ሌትንም ቀንም እንዲሰጡ እንደ ሞዴል ልናነሳው ዛሬ ለዚህ ኡማ አስፈላጊ ሆኖ አግኝተነዋል። ይህ ወጣት እድገቱ የዕልም ቤተሰብ ውስጥ ነበር ያለ አያቱ እንዳልኳችሁ ትልቅ ኢማም ነው አባቱም እንደዛው ቴሚያ የሚለው ስም ታዲያ የተመጣ የሴት ስም በእናቱ አያት ቴሚያ ትባላለች እውቅ ዳአው አድራጊ ነበረች

ሊዝናኑ ረፍት ወጡ። አብረን ውጣ አሉት። መውጣት አልፈልግም አለ። አባት እህቶቹን ይዞ ወጣ። ሲጫወቱ ብለው ሲመጡ፣ አባት አንተ አህመድ ከእህቶች ከወንድሞች ጋር ትወጣም ነበር እንዴ? በመቅረት እኮ ቅር አላቸዋል ብሎ ኢብኑ ተይሚያም ሲመልስ፣ አባቴ ሆይ እናንተ ወጣችሁ ምን አገኛችሁ? እኔ እኮ ቤት በተቀመጥኩበት ሰዓት አንድ መጽሐፍ ጨረስኳለሁ። መጽሐፉ ትልቅ መጽሐፍ ነው። ሸምድዶ ጨርሶታል። ይህ ትንሽ ታዳጊ ወጣት፣ ታዳጊ ልጅ መጽሐፉ ረውደቱ ናዝር ወጁነቱ ሙናዝር የሚል የሚገርም መጽሐፍ ነው። ጨረስከው አለው አባቱ። አዎ ዓሊም ነው አባቱ። እንዲህ እንደማይተሐፈዝ ያውቃል። ገለጠና ፈተነው አንዲትም መስመር አልሳተ። ስሙ ገነነ። የምሪቴሚያ የሕፍዝ አቅም ዓለም ላይ መሠራጨት ጀመረ። እሱን ለማግኘት ከሌላ አገር ይመጡ ነበር። ለማወቅ ማን ነው እብኑ ቴሚያ የሚባል ትንሽ ልጅ አሳዩን እያሉ። አንዴ ታዲያ አንድ ሰው ከሩቅ አገር መታ። እብኑ ቴሚያ የሚያልፍበት መንገድ ላይ ጠበቀው። ገና አሥራ አንድ ነው የመሐፈዝ ትልቅ አቅም አለ ተብለዋል። ልሞክራለው። የያዘውን ሉህ ተገበለና ሐዲስ ጻፈ። አንብበዋለው። እብኑ ቴሚያ እንደ ፎቶ አንስቶ መለሰለት። ጠየቀው። አንድም መስመር አልሳትን። ምናልባት ይህን ሐዲስ የምታቀው ሊሆን ይችላል

በሃያ አንድ ዓመቱ አባቱ ወደ አኼራ ሲሻገር፣ አባቱ የሀገሪቱ ሙፍቲ ነበር። እሱም ያስተምርበት ጃሚዑል ኡመዊ የሚባል ትልቅ ቦታ አለ። የዛ ቦታ አስተማሪ ምን ይሁን ማን ተፈለገ፣ ኢብኑ ቴሚያን ሰዎቹ አመጡ። ሰው ሕዝብ ከቧል። ከዓለምን የመጣው ዒልም ሊወስዱ ነው። ሁለት ረከዓ ሰገደና ወንበሩ ላይ ቁጭ አለ፣ የአባቱ ወንበር። አይኑን ጨፍኖ ነው ሓዲስ የሚናገረው የተናገረው ነገር ህዝቡን አስደመም! ቁርአን ይጠቅሳል፣ ሐዲስ ያያይዝበታል፣ ከቁርአን ውስጥ ፍቅህ ያወጣል፣ የሐዲሱን ደረጃ ይተነትናል፣ ሰበቡን ንዙሉን ያወርዳል፣ የዑለማዎችን ልዩነት እዛ ውስጥ ያብራራል። በአንድ ሐዲስ በርካታ እውቀትን ማሳፈስ ጀመር። በስሩ ትላልቃ ኢማዎችን ማውጣት ጀመር! ኢብኑ ተይሚያ ሲባል ትሰማለህ እሱ የኢብኑ ተይሚያ ደረሳ

እንደ ተመለከታችሁት እንግዲህ በዛሬ ቪዲዮችን ስለ ታላቁ ሰው ለእስልምና ትልቅ ነገርን ስላበረከቱት ሰው ታሪክ እየተመለከትን ያለ ነው። ከሳቸው ታሪክ በጣም ብዙ ነገርን እንማራለን ብዬ ተስፋ አድርጋለሁ። በጣም ብዙ ነገሮችንም ወደ ህይወታችን አምጥተን መተግበር እንችላለን ብዬ አስባለሁ። ቪዲዮ ገና አላለቅም። በጣም ብዙ ያሳለፉት ነገር አለ። በጣም ብዙ የፈጸሙት ተግባር አለ። ምንድን ነው የሚለውን ነገር ከዚህ በኋላ በሚመጡት ቪዲዮዎች እንመለከታለን። እስከ መጨረሻው ግን መከታተላችሁን አትርሱ። መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገለበጥ ሳምንት ይፈጅባቸው ነበር። እሱ በቀን የጻፈውን ተጠየቀ፣ እንዴት ይህን ችሎታ ያገኘው? አሉ አንድ ጥያቄ መለስ፣ ፈወላ ማ ረፋዕቱ ቀለመን ወላ ወዳዕቱ ኢላ ሰበህቱላህ ሱብሓነ ተዓላ። እኔ እኮ ብእሬን አላነሳም አላስቀምጥም፣ አላህን ተስቢሕ ያረኩብ ይሆን እንጃል። ኢብኑ ተይሚያ ሲያሰግድ አላሁ አክበር ሲል ቀልባችን ከወዳችን ሊወጣ ይመስለናል ይላሉ የግርማ ሞገሱ ዛኪር ነበር አቢድ ነበር ህዝቡ በዒባዳው በዒልሙ አጋነነው አላቁት ሸይኹል ኢስላም ብለው ሰየሙት ሲያዳንቁት ግን አይወድን ነበር እኔ ለአላህ ተናናሽ ተራባሪ ሆነኝል ነበር እብኑ ተይሚያ ምን ይላል እሱ ፊት ላይ ውዳሴ ከተሰጠው ካደነቁት ፊቱ ይቀየር ነበር አነላ ሸይ እኔ ምንም አደለውም ይላችኋል

ዕልሙ በዛ በዛና ብዙ እውቀቶች ወደሱ ይመጣል። ፈትዋ መስጠት አይችልም እወጣለሁ ይላል። ዕልሙ እምቢ ሲለኝ ሲዘጋብ ፈትዋው ከሀገሪቱ ገጠሮች ላይ የተለቀቁ ህዝብ የተዋቸው መስጂዶች መስጅዶች አሉ፣ አቧራ የለበሱ የተከፋፈቱ። ወደዛ ይሄድና ኢብኑ ተይሚያ መሬት ላይ ይወድቃል፣ አቧራ ይለብሳል። ያ ሙዓሊመ አደም ዓልምኒ አንተ አደምን ያስተማርከው አላህ አሳውቀኝ ያሙ ው ፈሂመ ሱለይማን ፈሂምኔ ሱለይማንን ግንዛቤ የሰጠኸው አላህ አሳውቀኝ ብዬ ለምነዋለው ይላል ስመለስ አላህ ከፍቶልኛል ይላል አንዳንዴ ፈትዋ አጠየቅና ፈትዋው ይጠፋኛል ያነን ዒልም የያዘ ሰው አላህን አንድ ሺ ጊዜ እስትፋር አርጋል መሀርታውን እከጅለዋለው አላህ ወዲያውን ይከፍትልኛል ይላል እብንተይሚያ ሲራመድ ካየሁ ዚክር እያለው፣ ሲመለስ ዚክር ነው፣ ሲተኛ ዚክር ነው። በዚህ ላይ ቁርአንን በየሰባት ቀኑ ያከትማል። ከሱብሒ በኋላ ፋቲሐን መደጋገም የወድ ነበር። ጠየቁት፣ ለምንድነው ነው አሉት። አላህ ኮ መቶ አራት መጽሐፍን አውርዷል፣ ጽሑፎቹን አውርዷል። የዚህን እውቀት ጨምቆ ቁርአን ላይ አስቀምጠ፣ ቁርአን ውስጥ ያለውን ጨምቆ ሱረቱልፋቲሐ ላይ አስቀመጠው። ሱረቱልፋቲሐ ላይ ያለውን ወስዶ ኢያከ ነዕቡዱ ወእያ ከነሥተን አንተ እንገዛሃለን፣ በአንተም እንታገዛለን። አላህ ዘንድ ያልታገዘ አላህ ዘንድ ያልተሰፋ ሰው አቅም የለውም። ይላል ኢብኑ ተይሚያ። ከታሪኩ እንግዲህ በጣም ብዙ ቁም ነገሮችን እያገኛችሁ እንደሆነ ተስፋ አደርጋለሁ። በነገራችን ላይ ቪዲዮን እስከዚህ ድረስ ከተመለከታችሁት ወዳችሁታል ማለት ነው። ስለዚህ መውደዳችሁን በላይ ካሳዩን የቻናላችን ከ80 ፐርሰንት በላይ የምትሆኑ ሰዎች ሰብስክሪብ ሳታረጉ ስለሆነ እያያችሁ ያላችሁ ሰብስክሪብ ማድረጋችሁን አትርሱ። ወደ ቪዲዮ እንመለስ። ታምናላችሁ፣ እብን ቴሚያ በህይወት እያለ 21 ጊዜ ታስሯል። ከአንድ ቀን እስከ ሁለት ዓመት ተኩል ድረስ 21 ጊዜ ታስሯል ይሄ ሰው ጃሃድ ላይ ያሳለፈው ሚስት የማግባት እድል አላገኝም። እናቴን ሚስቲ ዳሪ ልላት ብዬ ስሄድ አንድ ጉዳይ ገጥመኛል፣ በዛው ጠፋለሁ። አላገቡም ነበር። አለባበሳቸው መጠነኛ የሆነ ዱንያ ላይ ግድ የሌላቸው ለዛ ነው ኢማም ስዩጢ ዓለሙ ዙሃድ የዛሂዶቹ ምልክት ይሉታል። ኢማም ስዩጢ ታዲያ ትግል በዛበት ጠላቶቹ ያስፈራሩት ገባ አንዴ ያስሩታል፣ ሌላ ጊዜ ይፈቱታል። ማዛ የፍዕሉ አዕዳኢ ቢ ጠላቶቼ እኔ ጋርም ማድረግ ይችላሉ። አነ ጀነቴው ውቡስታኒ ፊ ሶድሪ እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው። ቢገሉኝ ሸሂድ ነኝ፣ ቢያባሩኝ ዝናና ለወጥቼ፣ ቢያስሩኝ ደግሞ ኸልዋ የሆንልኝ አለ። ሃያ አንድ ጊዜ ያስረውታል። እብን ተይሚያ ረዲየላሁ ተዓላ የመጨረሻ ፍጻሜው እስር ቤት ውስጥ ነበር ፊ ቀልዓቲ ዲመሽቅ። እስር ቤት ላይ ያለ ከተቱት ሊፈቱት ፈቃደኛ አደሉም። መጽሐፍ ከለከሉት። ሚያነበውን ሚጽፈውን ቀሙት። የት ይጻፍ? ብዕር ፈልጎ ግድግዳ ላይ በከሰል ይጽፍ ነበር ኢብኑ ተይሚያ። እስር ቤት ውስጥ የተጻፉ ፈትዋዎች ናቸው። አሁን ዓለምን እያነቃነቆ ያሉት ከግድግዳው የተነሱ ፈትዋዎቹ ናቸው። እጅ አልሰጥም፣ በዓይነት ለዚህ ትውልድ አስተምሮ አለፈ። እስር ቤት ላይ መጨረሻ ቀለሙንም ቀሙት

ለውጥን ላሰቡ ሰዎች ሁሉ ስንቅ የሆነ ታሪኮ እብኑ ቴምየትን ሐራኒ አንዴ ይላለ ኢማም እብኑልከይም የእሱ በጣም የሚያጠቀው ጠላት ነበር። የሚያሳደው፣ ሊያሳስረው፣ ስሙን ሊያጠፋው፣ ሊያስገድለው መጣው ሙቶ ነበር ላበስረው መጣው ይላል። እብኑል ከይም ደረሳቸው እገሌኮ ሞታ አሉ። ፈነሀረኒ ተቆጣኛል። ፊቱ ተለወጠ። ይህም ብሥራት ብለ የዘልይ ትመጣለህ እሱኮ እኔም በመታገሉ አላህ ዘንድ የሰጠኝን ደረጃ ታውቃለህ የሱ ትግል እኮ ከፍታ ጨምሮልኛል። ወደ ቤቱ ሄዱ ልጆቹን ሳመ አቀረባቸውና ከዚህ በኋላ እናንተ አባት እኔ ነኝ አባታችሁ፣ የምትጠይቁትን ሁሉ እኔን ጠይቁ አላቸው። ለአላህ ነው የታገልኩ፣ ለምን ቂሙን ትቋጥረዋለህ? የተለያዩ በሱ ዘመን ነገሥታቶች ተቃይረዋል። አንድ ንጉስ ኢብኑ ተይሚያ የሚደግፍ ተተክቶ ነበር። ኢብኑ ተይሚያ ከስር ሲወጣ አገኘው መሃል ላይ ከሃያ አንድ ጽሮቹ በአንዱ ላይ ናስር ብን ካላዋን ይባላል። ጠራው፣ ብን ቴሚያዊ ያለው እነ ገሌ ሸኽ እነ ገሌ ሻህ አንተን ጠቁሞ አሳስረው ይልአው ልበቀልልሃል። ብን ቴሚያ ፊቱ ተቀየረ። ለምን ትበቀላቸዋል? እኔ አፉ ብያቸዋል፣ እነሱ መስሏቸው ስላልተረዱኝ ነው። ጥፋት መስሏቸው አፉ ብያለው፣ አለ ብን ቴሚያ። ይሄ ሩህ ከዳዒዎች ልብ ውስጥ መኖር አለ ሚቃረን ሰው መስሎት ነው አልተረዳህ አንዳንዱ ቢ የምታጠፋ መስሎታል። ሌላው ቦታው የምትቀማው መስሎታል። ከታሪኩ እንግዲህ በጣም ብዙ ነገሮችን እንደተማርንበት ተስፋ አድርጋለሁ። ያላቸውን ጽናት፣ ብርታታቸውን ለእውቀት የሚሰጡትን ቦታ ተመልክተንም ወደ ራሳችን ህይወት ለማምጣት ምን ያህል እንደጓጓን ተስፋ አድርጋለሁ። የዛሬ ቪዲዮችን በዚህ ያበቃል። አላህ ስብሃነ ወተዓላ በሰማኑ የምንጠቀም ሰዎች አድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ፣ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ሰዎች ወይም ደግሞ ነባሩ ናችሁ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ አለላችሁ። ገብታችሁ ፎሎ አድርጉ።